አረ ሄሉዬ ማለት ነው። አረ ለራስሽ ክብር ይኑልሽ መኪና ውስጥ መግባት ካልወደድከኝ አንተን የኔን ለማድረግ ሁሉን ነገር አደርጋለሁ ብሎ መኪና ውስጥ ራስን መክተት ማለት ምን ማለት ነው? ሄሉ፣ በዚህ ንክ ራስሽን ለምንድን ነው የምታስንቂው? ቢወድሽ እኮ በአንድ ቀን በፊት የተዋትን ፍቅረኛው መልሶ ከእሷ ጋር ፍቅር አይጀምርም። የሚያፈቅርሽ ቢሆን የአንድ ቀን ፍቅር የአንድ ቀን ነው እንዴ? ለምንድን ነው ቤተሰቦችሽ፣ ቢያዩ እናት በተለይ ይህን ቪዲዮ ቢያዩ ምን ይላሉ? ባለፈ እኮ ፈትለ ተናግራለች። ለመውጣትም ለመግባትም ትቾኩ ያለሽ ብላሻለች እኮ የገዛ እናትሽ ማለት ነው። አሁን እናትሽ፣ ቤተሰቦች፣ ወንድሞች እነዛን የመሰሉ የተከበሩ ቤተሰቦችሽ፣ አሁን አንቺ እንደዚህ አብን ይዘሽ እወዳለሁ፣ አፈቅራለሁ፣ እኔ ያንተን ካላደረኩ ሞቼ እገኛለሁ ራሴን አጠፋ አለው ብለሽ መኪና ውስጥ መግባት ማለት ያብን ነው የምትጎጁ። በዙሪያሽ እኮ ብዙ የሚወዱ ሰዎች አሉ። ቤተሰቦችሽ፣ እናት አባትሽ፣ ወንድምሽ እንዴ! ነ እንደ ልጅ ብለሽ እንደዚህ ራስሽን አታርክሺ። እንደዚህ ለምነሹ ቢመጣ እንኳን እንደዚህ መኪና ውስጥ ገብተሽ ይዞሽ እንኳን እሺ ብሎ ቢመልስ እንኳን በይሉንታ ነው፣ ስላሳዘንሹ ነው። ይሄ ደግሞ ፍቅር አይደለም ይሉንታ ነው እንጂ ከዛ ነገ ተመልሶ መሄዱ አይቀርም። እንደዚህ እብድ ሆነሽ ወደ እኔ ተመለስ ብለሽ ለምነሽ ቢመለስ እንኳን እመኝኝ፣ ነገ ደግሞ ከዚያ የበለጠ ጎርቶሽ ይሄዳል። ስለዛ ያ ባይሆንሽም መልክ ብቻ ነው ያበቃ፣ መልክ ብቻ ነው፣ መልኩን አሳምሮ መልክ ብቻ ነው። ስለዛ አንቺ ምናልባት የወደርሽው ነገር ይኖራል። ፍቅር ምናልባት እኛ እንደምንለው እንደዚህ ቀላል ላይሆን ይችላል። ለእኛውን ስለተናገር ነው ተይው ስላለሽ ቀላል ሊመስለን ይችላል። ምናውናቴንስ አልተውሸውም እንዴ? መጀመሪያሽን ተጎርተሻል። በሱስ እሱን ተነሳ፣ አረሳሽውም ሄሉዬ፣ አንቺ ጀግና ሴት አልነበርሽ? ዛሬ አንተን የራሴን ለማድረግ ዋጋ ከፍላለሁ፣ መኪና ውስጥ ገብተሽ ታገኘዋለሽ ያብን። ስለዚያ ብዙ የምታስፈልጊያቸው ሰዎች አሉ። ክብርሽን ጠብቂ ሄሉዬ። እኛ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ጉዳትሽ ያመናል፣ ህመምሽ በጣም ነው የሚያምን፣ ግን በዚህ ልክ ግን ሴትነትና ራስሽን አታዋርጅ። የእውነት ሴትነት በራሱ ውበት ነው ነገ የራሱ ጥፋት ሲገባው ፍቅር ማለት አንቺ ጋር እንዳለ ሲገባው እራሱ ለመኖች ይመጣል። የምን እንደዚህ መሆን ነው እንዴ? በእውነት ዛሬ ቤተሰቦች ያውቀማሞች ከእናንተ የሚያመልጥ ነገር ይንም፣ ሄሉን ካያችኋት እንደ እብድ ነው የሆነችው። በቃ ያብ እወድ አለው ያብ አፈቅራ አለው። ከሉሌ ጋ ምንም ነገር የለንም ከወንድምነት የዘነነ ነገር የለንም። እሱ ደግሞ ስትሳሳሚ አይችሻለሁ። እኔ ለአንቺ ቀለበት ለአስር ስመጣ ስትሳሳሚ አይቻለሁ። እኔ ለቤተሰቦችሽ ክብር ሰጥቼ ስነማ ከብሪ ስነም ወድሽ ቤተሰቦችሽን ድረስ ዋጋ ከፍዬ በሀገርሽ ይህንን ነገር አድርገሽኛል። ለአንቺ የሚገባሽ ክብርና ለአንቺ የሚገባሽ ቦታ ሰጠውሽ፣ አጠፋው አይገባሽም ነበር እያለሽ እኮ ነው። አየሽ ለአንቺ የሚገባሽ ቦታ ነው። ለእኔ ህይወት የምትሆነኝን ኳላ እኔን እያለች እየተሰቃየች እያለቀሰች የጎዳዋ ሴት አለች አለሽ እኮ ወደ ጎዳዋ ሴት እኮ ተመልሷል። በቃ ስለዛ ይሄ ለምነሹን ብትመጪ ያብ አይሆንሽም ሄዱ፣ ሴትነትሽን ክብርሽን አታዋርጅ። የተከበረ ቤተሰብ አለሽ፣ እነዛን የመሰሉ የተከበሩ እናትና አባት አሉሽ፣ እነዛን የመሰሉ ወንድሞች አሉሽ። እነሱ ቪዲዮዎችሽን ሲያዩ፣ እናት ቪዲዮዎችሽን ስታይ ምን ትላለች ነው? ስለዛ ሴትነት በራሱ ውበት ነው። ሴትነትሽን አታርክሽ እንዴ አንቺን አቅሎ ሄደው ከሄደ፣ ሌላው ደግሞ አንቺን የሚያከብረው ይመጣል። እና ሄሎ ስነስርዓት ያጅ የእውነት በጣም ነው የምንወድሽ በጣም ነው የምናከብርሽ። ህመምሽ፣ ጉዳትሽ ያመናል፣ ይገባናል። በጣም እንደምትወጁ ያብን በጣም እንደምታፈቅሪ እኔ የእውነት ተረድቻለሁ። ሄሎ በጣም ነው የምትወደው ያብን በጣም አፍቅረዋለች፣ በጣም ወደዋለች። ግን ደግሞ ምን ያደርጋል ፍቅር ከሁለት ወገን ሲሆን ነው። እሷ ብቻ ፍቅራ መከራ እያየች እሱ የሆነ ስህተት አገኘው ብሎ ጥሏት የሄደን ሰው አይፈልጋትም፣ በቃ በዚህ ራሱ ማወቅ አለባት። ፍቅር ያንድ ቀን ነው እንዴ ከዛ ወደ መጀመሪያ ፍቅረኛ ተመለሰ። በቃ አለቀ። ስለዚ አንቺ ጀንተን ልብለሽ፣ ህይወት ይቀጥላል። እንዲህ በዚህ አጋጣሚ ደግሞ ማለት ነው ብዙዎቻቸው ኮሜንት ላይ በቃ ወደ እንዳልክ ተመለሽ እያላችሁ ነው እንደዚህ ውድ ብላ ቀጠል ለብላ ያብን እየወደደችውን ወንድ እንዳልክ የምትመለስ ይመስላችኋል? ቤተሰብ አትመለስም። የእውነት ያብን በጣም ነው የምትወድ የወደደችው በጣም ነው ያፈቀረችው። በጣም ነው ያፈቀርኩት አለች። ዛሬም በጣም ነው የወደድኩት አለች። እሱም ስለተወደደ ነው ጀንተል ያለው። አንቺም ጀንተል በይ ነገ መጥቶ በእጃዙ ትወርቅ ይልሻል። ዝም በይ። እንዳንቺ አይነት ሴት እግሩ እንኳን ቢቀጥን አያገኝም። የእውነት የምታፈቅር ያውም ደግሞ አሁን አስመሳይ ሴቱም ወንዱም አስመሳይ በሞላበት ምድር እንዳንቺ አይነት የእውነት ከልቧ የምታፈቅረው ሴት አያገኝም። ያብን ቢሆን ማለት ማለት ነው። ነገ ተመልሶ ጅሽ ይጥለዋል። ምክንያቱም አልገፋሽም የሆንሽ ምክንያት ፈልጎ ያችን ምክንያት አየ ሄደ። በቃ ፍቅር እኮ እንዲያ አይደለም። ነገሮችን ቢያንስ ለራሱ ጊዜ ወስዶ ወደ ድሮ ፍቅረኛው መመለስ ሳይሆን ነገሮችን ለማስተካከል ለአንዴና ለመጨረሻ ልክ አንቺ የሰጠሽውን እድል እድልም ሰጥቶሽ ልታስተካክሉ የሚቻል ነገር ነው። እሱ ገፍቶ ወደ ድሮ ፍቅረኛ ሄደው ስለዚያ አወድሽም ሄሉ ክብርሽን ጠብቂ ሴትነትሽን ጠብቂ። የተከበሩ ቤተሰቦች አሉሽ፣ በዙሪያሽ የሚወዱሽ የሚያከብሩሽ ጓደኞች፣ ቤተሰቦች፣ ወንድሞች አሉሽ። እንዴ ስንት የሚፈልግሽ ይህ በዙሪያሽ አለ። ያ ቢሄድ በቃ ምንም ብታረጊው፣ ልቡ የሸፈተ ሰው ምንም ብታረጊው፣ ብትለምኙ፣ በይሉኝታ ብትይዙ ነው በፍቅር ግን አይደለም። ስለዛ ለምነሹ የመጣሹ ያመጣሹ ወንድ አይጠቅምሽም። ለምነሹ ዛሬ ወደ እኔ ተመለስ ብለሽ ምንም አይነት ዋጋ ከፍለሽለት ቢመጣ ይሉን ታንጂ ፍቅር አይሆንም። ሄዱዬ ይህም ማወቅ አለብሽ። ነገም ከዚህ አሁን ከጎዳሽ በላይ ጎርቶሽ ይሄዳል። ስለዛ ለራስሽ ክብር ይኑርሽ። ሄዱዬ ሴትነት በራሱ ውበት ነው። ለራስሽ ክብር ይኑርሽ። ስንት ናቲን እንኳን የመጀመሪያ ሽንት ተሸዋለና በቃ ህይወት ይቀጥላል። ከናቲ በኋላ ራሱ ህይወት አልቀጥልም። ህይወት ቀጥሏል። በቃ ላንቺ ያለው እንደ ወርቅ ተንከባክቦ ይይዝሻል። ልመኘኝ ማለት ነው የሆነሽ ጥፋት አጠፋች ብሎ ሸሽቶሽ የሚሄድ አይደለም። ናንቺን የሚወድሽ የሚያከብሩሽ ወንድ ማለት ነው። ስለዛ ሄዱዬ ብዙዎቹ እየተቆጡ ነው፣ ቀመሞች የሚወዱሽ የሚያከብሩሽ። ክብርሽን ጠብቂ፣ ራሽን ጠብቂ። ቤተሰብ ይታዘባል። እናት አባት ይታዘባሉ። አንቺን የሚስሉሽ ቦታ አለ። አንቺን ልጃችን ብለው የሚያስቀምጡሽ ቦታ አለ። ስለዚ አንቺ ራስሽን ያላከበርሽ እንዴት አድርጉ ሰው ያከብርሻል? ዛሬ መኪና ስር ገባሽ። እሺ መኪና ስር እንዳገቢ ፍቅር ጀመራችሁ እና ጋም ጎርቶሽ ይሄዳል። በይኑን ተመዛ ሄሉዬ እንደ አንድ ተመልካች እንደ አንድ እንደሚያከብርሽ እንደሚወድሽ ተመልካች እኔ ይሄንን ነው የምለው። እና የዛሬው ቪዲዮዎች ልክ አይደለም። እንደዚህ እብድ ሆነሽ እወዳለሁ፣ አፈቅራለሁ፣ አብዳለሁ፣ እኡላለሁ፣ መኪናው ውስጥ እገባለሁ በፍጹም ፍቅር አይሆንም የእኔ ሄሉዬ ማለት ነው። ስለዚህ ተረጋጊ፣ ክብርሽን ጠብቂ። ሴት ልጅ ክብሯን ስለተጠብቅ ነው ወንዶች እንኳን እንደዚህ ክንፍ ብለሽ አብደሽ እሞታለሁ ብለሽ ተይ እና ሳይወዱሽ ቀርቶ ወደውሽም እንዲሆንሽ ኩራታቸው መከራ ነው። ኩራታቸው መከራ ነው። ስለዛ ሴትነትሽን ክብርሽን አስጠብቂ። ብዙ የሚፈልግሽ ሰው አለ። ሞኛቱን አግኝተው ነው ንጹህ ልቤውን በአሁን ሰዓት ንጹህ ፍቅር ተገኝተው ነው እንዲ ወንዱም ሴቱ ማስመሳይ በሆነበት ሰዓት ማለት ነው። ስለዛ ሄሉዬ ክብርሽን ጠብቂ። እንግዲህ እሱም ያው ደግሞ ወንድ ልጅ አይቅና እናንተ እንዴት እንደሚሆን በቃ ሉሊን ስመሸዋል ስትስሚው፣ እኔ ለአንቺ ቀለበት ለአስር ጎንበስ ቀና እያልኩኝ አንቺ ኑሌ ጋ ስትስሚው አየውሽ። ስንት ጊዜ ነው ከዚህ ልጅ ራቄ ብዬ አስጠነቀኩሽ። ስለዛ እኔንም ክብሬን አዋርደሽኛል። አንቺንም ብዬ ሀገርሽ መጥቼ ሀገርሽ ነ እንደዚህ አይነት ነገር አይቻለሁ፣ ከጓደኛ ከምትይው ሰው ጋር ስለዛ ከዚህ በኋላ የራስሽን ህይወት ኑሪ። ያለኮ ነውስ ሄሉዬ፣ ታዩ እርግፍ አርገሽ ታዩ። ለጊዜው ትጎጃለሽ፣ እኛ እንደምንለው ቀላል ነገር አይደለም። አዎ በጣም ትጎጃለሽ፣ በጣም ስላፈቀርሽ፣ የእውነት ፍቅር ስላለ አንቺ ጋር ልትጎጂ ትቻለሽ። ግን ቢሆንም ህይወት ይቀጥላል። እንዴ አንቺ እነዛ ቀብረር ያሉ የአባትሽ ልጅ አይደለሽ እንዴ? ቀብረር በምን አባቱ ልመናኑ ደግሞ ሲቀር ይቀራል። እግዚአብሔርን ህይወት ይቀጥላል። ለዚህ ንክ ራስሽን አታሳንሽ። ትንሽ ሆነሽ ለሱ አትገኝ። ውዴ በቃ ሂድ፣ መንገዱን ጨርቅ ያርግለት። ለምነሸዋል፣ ጥፋትሽን አምነሽ ከጠፋሽም ይቅርታ ጠይቅሻል። ከአንቺ ገር አትክፊ አንቺ። እሱ ገፍቶች ከሄደ መንገዱን ጨርቅ ያርግለት። በዚህ ንቅ እብድ መሆን እወዳለሁ። ሁሉን ነገር ለአንተስን ሁሉን ነገር አደርጋለሁ ብሎ መኪና ስር መግባት ራስን አጠፋለሁ ማለት መፍትሄ ነው ብዬ አላ